ወዴን ስትፈልጉ ራሳቸው አናግሩት። ማንንም እኔ ከወዴ ጋር አንስቻለሁ፣ ፈትቻለሁ። ይመችህ ወዴ፣ ይመችሽ ወዴ፣ ፈትቻለሁ። ተነካከስ መንበር አየ በጠላ ኖሮ ጂጂን አስገብቼ አስረግጥህ ነበር። አላደርገውም። ምን ያ ጂጂ እየጻፈች ነበር አይታል ሚልት ከተቀጠ እኔ በእኔስ ጸብ ሰው እንዲገባ አልፈልግም። እኔ አሁን ጆከር ፍየሌም ብዙ ሰው እኔ ከዳልቻ ጋር ሆኜ ማሰደብ እችላለሁ። ዳልቻ እከከብት ነው፣ ሞቴን እመርጣለሁ። ከዳልቻ ጋር ሆኜ ጆከርን ከማሰደብ ሞቴን እመርጣለሁ። እመቤቴ ምስክር፣ ይሄ ፍየላ ፍየላም እያልኩ ነው። ሞቴን እመርጣለሁ። አንዱን ወድጄ ከአንዱ ጋር ሆኜ እምወደው ነገር አይመቸኝ። እኔ ለብጬ እና ጃፒ ግን በእውነት በእውነት በቃ ራድዬ ልጅ ነች። እኔ ተመችተሽኛል ጃፒ። በቃ እውነተኛ ጓደኛ ነው። ከድር አቁም። ከድር አንድ ነገር መነግርህ ምንም ቢሆን ፍየላም ደም ነው ዘመድ ነው ቤተሰብ ነው። ልዳልቻ ለሚባል ከብት ብለ አብራታች ቋልጥ ብልግና። ከድር የፈለገ ነገር ይሁን አቁም ከዳልቻ ጋር ሆነ አታሽ ቃብጥ ብልግና ነው ከድር፣ አስር ኪሎ ብልግና ነው። ይቅርታ ተባብላችኋል፣ ነገሩን ዘግታችኋል። ምንድን ነው የሚያሽቋልጥ? አንተ አስር ኪሎ ከእንትና ጋሆነ ከፍየሌ ከማኖ ከዳልቻ ከብቱ ጋሆነ የራስ እንደ ማሳልፈ ትሰጣለ ራስ ተረጋገጥ። በእውነት ቆሻሻል ብልግና አይደረ የራስ ደም ተጣላ። ጆከርን እርገጠው፣ እንደፈለግ አድርገው፣ አሳልፈ ለጠላት ትሰጣል። ምን አይነት እርኩስ ናችሁ ግን? በጣም ነው ደንቀ። ዳልቻ የሚባል ዝንባ ምን አልክ? ፍየሌ፣ ቆይ አይ ነው አንዳንድ አንተም አታስተውልም፣ አንተም ዱቄታ ነው አትሰማም። ፍየላም ከእኔ ጋር ከበፊትም ባትታይ ይሻልሽ ነበር። እውነት ነው መለ እኔ አለ ምክንያት ማንንም አልናገርም። አደው ምክንያቱም እኔ ብዙ አጀንዳ መስጠት የምችል ሰው ነኝ። እዮዳብጎቶ አሽቃብጦ ነው የሚሰድበ እኔ ቤዳለች። ማን ነው እስኪ አንተን ገብቶ እኔ ቤት የሰደበ አንድ ሰው አምጣ። ራሴን የምረግጠ ሰው አልፈልግም። ወደ ጉርጤ እንሂድ። ሁለት ሺህ በቃሌ መሰረት ሁለት ሺህ ሆናል ሆናችኋል። ኑ እስቲ ምን አለ እሺ፣ ለስጎ ጉርጤ፣ እኔ ጨዋ ነኝ። እኔ ወንድ ጋ አደለም የምለው እኔ ወንድ አልፈልግም። በራሴ ነው የኖርኩት ብለሻል አለ እችን ሪከርድ አጥምድ እያንዳንድን ለክፉ ቀን ይሆናል። ይህን መረጃ ያዘው። ሳርዬ ውዴ፣ የእኔ እኮ ጀለሶች ጽድት ያሉ ናቸው። ሳርቾ ማለት እመቤቴ ኢተሊ ላይ ማለት ነው ጣሊያን ላይ አለ የተባለ ቢሽዳር ሬስቶራንት ያላት ቢሽዳር፣ ጽድት ያለች አበሻ ጽድት ሳራ ብለዛ ተከብረ ነው የምትወ እና ሳርዬ፣ እኔ የቃል ጸዶ አይመቸኝም። መነጋገሩ ደሜ ነው የሚፈለው ለመነጋገር ነው። ደሜ ትክትክ ነው የሚለው ለመነጋገር። ራሱ ቃል ጸዶ አይመቸኝም። ይን ወይስ ወደ ገደለው እንሄዳለን። ከእንትና ጋር ፍቱ ፕሊዝ። ጆከር ታላቅ ነው። ፍታው፣ ሞጣን ፍታ። በቃ ታላቅ አየ። እኔ ሞጣን መርገጥ እችላለሁ። ገባ። እኔ ሲጸድበኝ ነበር መርገጥ ይችላሉ፣ ግን ሰው ለብቻው ሲሆን አሉት። ሲገፋ ሰው በጣም ነው ምጣለው። እመቤቴ መሰክሬ በጣም ምጣላለ። ታንኪ ዩ። በቃ ሞጣን ፍታው፣ ሞጣም ይፈታል። በቃ ጨርሱ እናንተ ቤት ሲሆን ደስ አይለው። በአማራ ቤት እርስ በራስ ይፍታ። በቃ ፍታ። ታንኪ ሰው ወደ ጉርጤ ይኔድ። ነይ ሳለቃሽ ነው የመጣ ነው አንቺ ጨዋኔ ብለሻል። ይሄን ነገር ለአማህል የሚባለው ለአዲሱ ሰውዬ አድርሱልኝ። ፊቷንም ጨምረ ነይ ይህ ፊት ነው መጀመሪያ ወንድ ጋር ነው ደግሞ፣ አለው ቤተሰብ። እኔ ዝም ብዬ ነገር አልፈልግም። ከአስራ ስድስት ወንድ ጋር ነው የምለጠለጠው ነው ያለችው። የምታጨሰውን የምጠጣውን ይሁን የምጨፍረው፣ በእንበር ተጋዳ ላይ ነው። አሁን የሳይንት ነኝ እያለች ነው አይደለ? እኔ ማኛው ዶክመንተሪ ነው መሰራብ። ሳይንት ነኝ እኔ የምትለው አይደለ? ለዝዱ ሳይንቴ ነች ነው ያለችው በእንበር ተጋዳ ላይ እየጨፈረች ነው የምታደርገው። ሌስኮ ወሞታ

እያየን እንደግማለን። ቤተሰብ እኔ ጋ ባትደርሱ ደርሱ አይሻላችሁ? ኑሮ ሲመራችሁ ነው እኔ ጋ መምጣት። ኑሮ ሲመራችሁ፣ ኑሮ ሲደብራችሁ ከኔ ጋር ተጣሉ። ኦ ዬ ኑሮ ካልመረራችሁ፣ ዊ ሹድ ቢ ጉድ። ይደገማል። ለበዓሉ ድምቀት እናንተ ኮፒ ሊንክ ማድረግ ብቻ ነው የሚጠበቀው። ይደገም። ጉርጢ ነይስቲ፣ ማንሽ ጉርጢ፣ ና አማ፣ ይሄም ብላ ና ብላ ና ና አማሀ አዲሱ ተመዝጋቢ ና ና ና።